የካሌብ አባት እቅድና አላማ በስተ መጨረሻም ተሳካ። ካሌብና የዳኒ ፍቅረኛ አብረው አደሩ። ትሁትና ዳኒ እንዲሁም ደግሞ ቲና ያዩትን ነገር ማመናቀቷቸው ጨለሉ። አባባ ደግሞ የፈለገውና ያቀደው ነገር ስለተሳካለት በደስታና ፊቱ ከምንም በላይ ቡርቅርቅ ብሏል ማለት ነው። ሲና እንግዲህ ድርጅቱን ፈረመልኝ ብላ እየቧረቀች ከቤት ጠፍታ ነበረ። በመጨረሻ ተመልሳ ስትመጣ የጥቅሟ ፍቅረኛ የሆነው ካሌብን ከዳኒ ፍቅረኛ ጋር ተኝተው አልጋ ላይ ስታይ ራሷን መቆጣጠር አቃታት። ካሌብ እንግዲህ የአባቱን ትዕዛዝ ተጠቅሞ የዳኒን ፍቅረኛ እጁ አስገብቷል። እሷም ደግሞ የምትፈልገው ገንዘብ ብቻ ሳይሆን ትዳርን በአጭር ጊዜ ይዞ ደስተኛ ሆኖ መኖርን ነበር የምትፈልገው። ለዛም ነው ዳኒን ይበቃሃል፣ ከዚህም በላይ የሰው ነገር እየሰራህ እንድታመጣ አልፈልግም፣ ባለን ነገር ደስተኛ ሆነን መኖር እፈልጋለሁ ልጅነቴ እንፈልገዋለሁ ጊዜ እንፈልገዋለሁ እያለች አለች። እሱም ደግሞ የእኔ ፍቅር ተረጋጊ፣ አሁን እኮ የመጨረሻው ሰዓት ነው የደረስ ነው። እስካሁን የደከምኩበትና የለፋሁበት ነገር በሙሉ ተሳክቶልኛል። እንዴት አንቺ ይሄን መረዳት ያቅትሻል ብሎ ተቆጥቷት ነበር። በመጨረሻ ላይ የሚወዳትና የሚሳሳለት ፍቅረኛው ከካሌብ ጋር አልጋ አልጋላዊ ስትማግጥ ሲያት ከባድ ነው ስሜቱ። ዳኒ እስኪ ያንተም ቅመ ሰው የካሌብን ሚስት እየመጣህ ወንድማ ነኝ እያልክ ስትጨልሉ፣ አባባ ላይ ብዙ ነገር ስታደርጉ፣ አሁን ደግሞ ያንተ የሆነ ነገር ሲነካብህ ስሜቱን ማየት እፈልጋለሁ ብሎ ነበር አባባ ማለት ነው። ትሁት እዚህ ቤት እየተደረገና እየተሰራ ያለው ድራማ ማመን አቅቷት ደንግጣ ፍጥጥ ብላለች። ዳኒ ባለፈው ትሁትን የዚህ ቤት መጨረሻ አብቅቷል፣ ይሄ ቤትም የቲና ቤት ሆኗል። የምታሳዝንኝና የምትገርሚ ነገር አንቺ ብቻ ነች ትሁት ብሏት ነበር። እሱ ደግሞ ምንድን ነው የማሳዘንና የምገርምህ ነገር ምንድን ነው ብላ ስትለው ለአባዬ የለፋሽውን ልፋት ማንም አለፋለትም። ለዚህም ለቤት ብዙ ነገር ደክመሻል። በስተ መጨረሻ አንዱም ሳይሳካልሽ፣ አንዱም ሳይሆንልሽ መጨረሻ ላይ እንደዚህ ሁነሽ ቀረሽ ብሏት ነበር። እሷም ታዲያ በጣም በጣም በጣም ተጸጽታና ተናዳ መጨረሻ ላይ የሆነችው ነገር እንግዲህ ምን አገባህ ለዚህ ለቤት ያደረኩት ነገር እያንዳንዱ ደስ እያለኝ ነው ምኖረው ብላለች፣ ማለት ነው ትሁቴ። የትሁት አላማና እቅድ ካሌብን ይድረኛል እያለች አባባን እየጠበቀች ነበር። አባባ ግን ዳኒን ለማናደድ ና ለማቃጠል የተጠቀመበት መንገድ እጅግ በጣም አስተማሪ ነው። ይህ ማለት እንግዲህ የሰው የሆነን ነገር መንካት ምን ያህል እንደሚያም ዳኒ ደግሞ የሚፈልገው የአባባን ሀብትና ንብረት በቲና በኩል አግኝቶ ከዛ ከቤት ውልቅ ብሎ ከሚወዳትና ከሚሳሳላት ኤደን ጋር አብሮ መኖር ነበር። ኤደን ግን በግልባጩ ካሌብ የሰው ሀብትና ንብረት ሲያሳድድ የአባባን ምክር ሰምታ ወደ ካሌብ ህይወቷን እንድትቀጥል ወስናለች ማለት ነው። ሰላም ሰላም ሰላም ውዴ፣ የተከበራችሁ የደሴዋ አርግ ቤተሰቦች እጅግ በጣም ተወዳጅና አስተማሪ የሆነው የግፈኛዋ ሚስትና የቤት ሰራተኛዋ ትሁቴ ድራማ እንደቀጠለ ይገኛል። አባባ ከሚባለው በላይ በደስታ ፍንድቅ ድቅ ብሎ እቅዱ ሞልቶለታል። ካሌብን የዳኒን ፍቅረኛ አንድ ላይ ማድረግ ነበርና እሱም ስለተሳካለት ከሚባለው በላይ እየሳቀ ይገኛል። ካሌብ በሰዓቱ የአባቱን ትዕዛዝ ላለመቀበል ቢሞክርም በመጨረሻ ላይ ግን ትክክል እንደሆነና መበቀል እንዳለበት ሲያምን አባቱ ያለውን ትዕዛዝ ተቀብሎ ከዳኒ ፍቅረኛ ጋር አብረው አደሩ። አብረው ካደሩ በኋላ አባባ ተንኮሉ አልቅምና ዳኒንና ትሁትን እንዲሁም ደግሞ ቲና መታ ነበርና፣ መኝታ ክፍል ካሌብ ምን እያደረገ ነው ገብታችሁ ማየት ትችላላችሁ ብሎ ሲል ተያይዘው ሲገቡ እዛ የሆነውንና የተፈጠረውን ነገር ዳኒ መቆጣጠር አቃተው። ቲናም ደግሞ አባዬ እኔ እኮ በሰዓቱ ብዬ ነበር፣ ካሌ በተደጋጋሚ ፊልድ ሄድኩኝ እያለ ስልኩን የሚዘጋው ከሴት ጋር ሽት እያደረገብኝ እንዲሆን ቪዲዮ ደርሶኛል ብለው ነበር። አባባም ደግሞ እስኪ አምጪው የላኩልሽን ቪዲዮን የባይንሳይ ላምን እችላለሁኝ ብሏት ነበረ ቴና አንዱም ሳይሳካላት ሁሉም ነገር ገደል ገባች። በጣም የሚወዳትንና የሚያፈቅራትን ባሏን ካሌብን ትታ ከዳኔ ጋር ወንድሜ ነው እያ ላይ ስትጋተት እኛ ብልጥ ብቻ እነሱ ጅሎች አያውቁም ብላ ስትጫወት እነሱ ደግሞ በጀርባ ጉድና ጉድ ሰርተዋታል ማለት ነው። በጣም የሚገርምና የሚደንቅ ነገር ነው። እንግዲህ አባባን በመጨረሻ በዚህ ልክ ስለሆነ እጅግ በጣም በጣም በጣም የሚገርም ነገር ነው። ከዚህ ድራማ ላይ ብዙ ነገር መማር እንችላለን። ቲናም ድርጅትና ቤቱን ፈረመልኝ ብላ ሰነዱን ሰርቃ ከዛ ከቤት ወጥታ ስልኳንም ዘጋግታ ጭምር ነበር። በእነሱ ቤት ሰው የለፋበትንና የደከመበትን ቤት እንዲህ እንደ ቀላል ሰጥተዋት እጃቸውን አጣጥፈው ቁጭ ይላሉ የሚል ሀሳባቸው በጣም የሚገርም ነገር ነው። አባባም የገረመው ነገር ቢያንስ እንኳን ሁለት ቀን ሶስት ቀን ሰው እንዴት ማስመሰል ያቅተዋል፣ በአንዴ ድርጅትና ቤት አገኘሁ ብላ እንዴት ተቤት ትወጣለች እያለ በጣም ነበር የተናደደው። ካሌብም ቢሆን አባዬ፣ ዳኒም እኮ አሁን ቲናን ገንዘቧን እየጠበቀ ይሆናል እሷ እንደሆነች በሷ ቤት ቤቱንም ሀብቱንም ማግኘቷ እኛን ጎዳና ላይ ጥላ መውጣቷ ነው ብሎ አለ። እንዴ ዳኒስ እውነት መስሎት እትሁት ላይ ዝቶባት የለ እንዴ፣ ካሁን በኋላ አንቺ ለዚህ ለቤት ምንም ነሽ ብሎ ሲላ፣ ችግር የለውም እኔ ኮፍ ዘራሽ አይደለሁም፣ ወይም እንዳንተ ተደብቄና ሰርቄ ያመጣሁት ሀብት የለኝም። በራሴ የሰራሁት የሚጣፍጥ ገንዘብ ነው ብቻና ብቻ ነው ያለኝ። ዳኒ አሁን አንተ የሰውን ገንዘብ አሳደህ መጨረሻ ላይ ከባድ ሁኔታ ላይ እንደምትወርቅ አስበኸው ታውቃለህ? ሆይ ነበር ያለችው። እሱም ደግሞ ይሄ ያንቺ ጉዳይ አይደለም፣ ከአሁን በኋላ ከቲናም ጋር እኮ የሚያገናኘ ነገር የለም፣ ጨርሻለሁ። ምክንያቱም ይሄ ገንዘብ የእሷ ቤት ማለት የሁለታችንም ቤት እንደሆነ ተስማምተን የሰራንበት ነገር ነው። ገንዘብ ታያስኩኝ እኔ ዝምን ያስቀምጠኛል። ከምትወደኝና ከመወዳት ደስተኛ ሁኝ መኖር ነው የምፈልገው ብሎ አለ። አይ የምትወዳት እና የምታፈቅራትማ ህይወቷን ከንትና ጋር እያጣጣመች ትገኛለች ማለት ነው፣ ተካሌብ ጋራ በሰአቱ አባባም እንግዲህ ያቀዱት እቅድ ይሄንን ቢሆን እሷን ደውለው ጠርተው ነይ ቶሎ የምናወራዋለ ነገር ዳንኤል የማያገባሽ ከሆነ እኔ ልጄን እድርሻለሁ ብሎ ተስፋ ስለሰጣት፣ ለዛም ነው ዳኒን አሁን እኔ ባገባ ምን አይነት ስሜት ይሰማሃል ብላ እየጠየቀችው ማለት ነው። እሱም ደግሞ አንቺ ደስተኛ ሁንሽ በህይወት የምትኖሪው እኔን ስታገቢ ብቻና ብቻ ነው ይህን ያክል ጊዜ ከራሴ በላይ ዋጋ የከፈልኩባትን ና ያፈቀርኩባትን ሚስት እንደ ቀላል ማንም ተነስቶ ቢወስደኝ ቢወስድብኝ ዝምምል ምል ይመስልሻል እንዴ ስታስቢው እኔ እኮ ተቸግረን እንደ ማንኛውም ሰው ሳይጎልብሽ ጥሩ ትዳር እና ደስተኛ ህይወትን እንድትኖሪ ብዬ ነው የማልፈልገው ፈተናና ስቃይ የገባሁት አላት አይ ችግር የለውም እኔ የምፈልገው ሀብትና ንብረት ሳይሆን ባለን ነገር ደስተኛ ሆነን እንድንኖር ነው የምንፈልገው። ዳኒ ይሄ ጨዋታና ድራማ እዚሁ ላይ ያቁም ብላ እየለመነችው ነበረ። ዳኒም ደግሞ ይሄን ነገር እኮ እንዴትና ምን አድርጌ እንደለፋሁ እንዳገኘሁት ብታቂ ኑሮ እድሜ ዘላለም ሽን ታዝኚልኝ ነበረ ብሎ ስላት፣ እኔም ማዝነው አንድ ላይ ሳንሆን ላለቀውና ላለፈው ጊዜ ብቻና ብቻ ነው ከአሁንም በኋላ ተረዳኝ፣ የራሳችንን ህይወት ባለን ነገር አንተም ወጣት ነህ እኔም ወጣት ነኝ፣ ሰርተን መኖር እንችላለን እያለች ብትለምነውም ምንም ቢሆን ይህን ያክል ጊዜ ቆይተናል፣ አሁን በስተ መጨረሻ ይሄ ነገር እንዲፈርስና እንዲበላሽ አልፈልግም ብሎ ነው ያላት ማለት ነው። ኤደንም እንግዲህ አመለካከቷ ከካሌቭ ጋር ህይወቷን ልታጣፍጥ ወስናለች ዳኒ አሁን ጦርነት የሚገጥመው ከካሌብ ጋር ነው። እንግዲህ ካሌብ አልደረሰብህም፣ እንደውም አባቱ ባመጣው ጨዋታና እንትን አልተቀበለም ነበር ካሌብ ማለት ነው። ያም ሆነ ይሄ ካሌብ እንግዲህ መበቀል እንዳለበት ስላሰበ የሚወዳትንና የሚያፈቅራትን ሚስቱን ቲናን ሲያባልግበት፣ እንዲሁም ደግሞ የማይደረግ ነገር ስላደረገበት ያ አባባ ስላናደደው ነው ቲናንም መበቀል ስለፈለገ ብቻና ብቻ ነው ይሄን መንገድ የተጠቀመው። ዳኒ በመጨረሻ ምን ይወስን ይሆን? ከኤዱ ጋራ መልሶ ይታረቁ ይሆን ወይስ ይሄንን የሚሰራውን ስራ ከቲና ጋር ቁሞ አብሮ ህይወቱን ይቀጥል ይሆነ የሚለውን በጉጉት የምናይ ይሆናል። አባባስ በአሰባዊ ሀሳብና እቅድ መሰረት ካሌብን አሁንም ቢሆን ኤዱ ጋር አብሮ እንዲሆን ይገፋፋው ይሆን ይቆጣው ይሆን የሚለውንም የምናይ ይሆናል። እንዲሁም ደግሞ ትሁት እስካሁን ድረስ ዋጋ ስትከፍል የነበረችው ለአባባ ነው። አባባ ደግሞ ያጠፋው ጥፋት ቢኖር ቲናና ቲናና ካሌብ ሲለያዩ ትሁትን ነበር መዳር የነበረበት። ትሁት እኮ ለአባባ ከማንም በላይ መስዋዕትነትና ዋጋ ከፍላለች። ይህ ዋጋና መስዋዕትነት ደግሞ ለትሁቴ በምን እንደሚከፈል አባባ በተደጋጋሚ እየተናገረ ነበር። እኛ ገንዘብ ሳይሆን ካሌብ ጋር ያጣምራታል እያልን ነበር። አባባ በጣም ተሳስቷል። ያው እንግዲህ ታሪክ ነው የሰሩት። ለማንኛውም ሁሉም ነገር የሚያምርበት እጅጉን በጣም ተወዳጅነትን ያገኘ አባት ነው። ይሄ ድራማ ሁላችንንም ያስተምራል። ድራማ ብለን ራሳችንን ለድብርት ወይንም ደግሞ ደስ ብሎን ደስታ ለማገኘትም ብቻም ሳይሆን ተምረንበት ምንሄድ እጅግ በጣም መልካም ነው። እንደ ቲና አይነት ክፉ፣ እንደ ትሁትና እንደ አባባ አይነት እርጋታ ያላቸው እንዲሁም ደግሞ ዳኒ ወጣትነቱን በሰው ገንዘብ ቢዚ ከመሆን ይልቅ በራሱ ጊዜ ሰርቶ የራሱን ህይወት ማሳልፍ እንዳለበት ለሱ የተናገሩት ንግግር ለእኛም እጅግ በጣም ለሌሎችም እጅግ በጣም ወሳኝ ትምህርት ነው። እንበርታ፣ እንጠንክር፣ ቀጥሉ፣ በርቱ እንላለን። ውድ የቻናሌ የቤተሰቦች ቻናሉን ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አርጌ አመሰግናለሁ። አሁንም አብሮነታቸውና መልካምነታቸው አይለይኝ ይላለሁ።